መንግስት እየሰራቸው ካሉ ሰው ተኮር ስራዎች መካከል አንዱ የአገልግሎት አሰጣጡን ማዘመን ነው። ለዚህ ደግሞ መሶብ የአንድ ማዕከል አገልግሎት በሁሉም የኢትዮጵያ ክፍሎች ተደራሽ እያደረገ ነው። የዚሁ አንድ አካል የሆነው በአፋር ክልል የተገነባው ኮራ የአንድ ማዕከል አገልግሎት ተመርቆ ለአገልግሎት ክፍት ሆኗል። እንዲህ አይነት አገልግሎት በኢትዮጵያ የመጀመሪያው ነው። ይህም በጠቅላይ ሚኒስትር አብይ አህመድ ኢኒሼቲቭ የተጀመረ ፕሮግራም ነው። በተለይም ለኢትዮጵያ የመልካም አስተዳደር ችግር መፍቻ ሚስጥር ያለው በዚህ ነው። ከተሞች ለነዋሪዎች ምቹ እንዲሆኑ የመሰረተ ልማት ዝርጋታ ከማከናወን ባሻገር የአገልግሎት አሰጣጡም በቴክኖሎጂ የተደገፈ መሆን ይኖርበታል። በዚህም ባለፉት ጥቂት ዓመታት በተሰራው የሪፎርም ስራ ውጤት እያመጣ መሆኑ ያሳያል። ዜጎቻችን የሚገባቸውን አገልግሎት ከነ ክብራቸው መስጠት ይጠበቅብናል። ብዙ የመሰረተ ልማት ስራዎች ሰርተን ብዙ መሻገር ማንችላቸውን ዳገትም ጭምር ወተን ቁልቁለት ወርደን ግን ደግሞ ሳናሳካ ሳካ የቀረ ነው። አንዱ የመልካም አስተዳደር ችግር መፍታትና የአገልግሎት አሰጣጥ ስርዓታችን አሁንም ከባለፈው ስርዓት የተሻለ አይደለም ብሎ ብልጽግና ፓርቲ ካሁን በኋላ ዜጎቻችንን የሚመጥን አገልግሎት መስጠት ይጠበቅብናል። በክልሉ ተገንብቶ የተመረቀው መሶብ የአንድ ማዕከል አገልግሎት ተበታትነው የነበሩ የክልልና የፌዴራል ተቋማት አገልግሎቶች በአንድ ማዕከል እንዲሰጡ እድል ይፈጥራል። አስራ ስድስት አገልግሎቶች እና የፌዴራልም የክልልም ቢሮዎችና አገልግሎቶች ማዕከሉ ገብተዋል። በቀጣይ ግን በጣም እየሰፋ የሚሄድ ነው። ይሄ እንደምታዩት በቀኝ ክንፉም በግራ ክንፉም እየተስፋፋ የሚሄድ ነው። ይሄ ህንጻ ይሄ ብቻ አይደለም፤ በአምስት የከተማ አስተዳደሮች በክልሉ ውስጥ በዚህ አመት ይጠናቀቃል ተብሎ ነው የሚታሰበው። ህዝብ መንግስት በሚሰራቸው የመሰረተ ልማት ስራዎች ደስተኛ ቢሆንም፣ ግን በአገልግሎት አሰጣጥ ላይ ቅሬታ ያነሳል። መሶብ የአንድ ማዕከል አገልግሎት በዜጎች በኩል ይነሱ የነበሩ የመልካም አስተዳደር ችግሮችን የሚፈታ ይሆናል ተብሎ ይታመናል። አንድ ሰው ተቆጥሮ የተሰጠውን ኃላፊነት ለመወጣት አስፈላጊ አገልግሎት የሚሰጥ የአንድ ማዕከል አገልግሎት ነው። በዲጂታል በአንድ ማዕከል ሁሉንም መከወን ገንዘብና ጊዜን እንዳይባክን ያረጋል። ውጣውረድ አይኖረውም። ይህ ለኢትዮጵያ ትልቅ አገልግሎትና የመጀመሪያው ነው። ይህም ባለም አቀፍ ደረጃ ያደጉት ሀገራት ያለፉበት ፕሮግራም ነው። ደስታ ማለት በጎ ነገር መስራት ብቻ ሳይሆን ሚስጥሩ የተቸገረን ሰው ላደረክለት መልካም ነገር ተደስቶ ማየት ነው። በመንግስት በኩል ትልቅ ቁጭት ነው ያለው። ይህንን በመሰረታዊነት ለመፍታት የሚደረግ ጥረት አካል ነው። ያንን ቁጭቱ የህዝቡን ችግር ለመፍታት ማለት ነው። ስለዚህ ይሄ አንደኛ ጊዜ ይቆጥባል፣ አንድ ቦታ ላይ የተሟላ አገልግሎት ማግኘት ስለሚቻል፣ ሁለተኛ ወጪ ይቀንሳል። ከሁሉም በላይ ደግሞ ግልጸኝነትና ተጠያቂነት ያለው ስለሚሆን የህዝቡ ሮሮ፣ ብስጭት እና ምሬት የሚቀርፍ ይሆናል ተብሎ ነው የሚታሰበው። በቀጣይ በታህሳስ ወር በተለያዩ አካባቢዎች እየተገነቡ ያሉ 22 ማዕከላት ተመርቀው ለአገልግሎት ክፍት የሚደረጉ ሲሆን እስከ 2018 ዓ.ም ሰኔ ወር መጨረሻ ድረስም ሁሉም የከተማ አስተዳደሮች ላይ ተግባራዊ ይደረጋል። 22 የመሶም ማዕከላት በታህሳስ ወር ላይ ሙሉ ለሙሉ አገልግሎት የሚሰጡበት ሁኔታ ይኖራል። ሚያዚያ 30 ላይ ደግሞ ተጨማሪ 71 ጨምረን ወደ መቶ ሁለት ማዕከላት ይኖራሉ። በአመቱ መጨረሻ ላይ ሰኔ 2018 ላይ በኢትዮጵያ የከተማ አስተዳደር ያላቸው ከንቲባ ያላቸው ከተሞች በሙሉ በዚሁ ደረጃ ስታንዳርዱ የጠበቀ በዓለም አቀፍ ደረጃ የዓለም አቀፍ ስታንዳርዱ የጠበቀና በአፍሪካ ደረጃ ደግሞ ሞዴል ተደርጎ የሚታዩ ሁሉም የከተማ አስተዳደሮች በዚህ ዓመት መጨረሻ ላይ ቢያንስ ቢያንስ አንድ ማዕከል ይኖራቸዋል። በዚህም በአገር አቀፍ ደረጃ ከተሞችን ለማዘመን በሚሰራው ስራ ሁሉም የበኩሉን ሊወጣ እንደሚገባ ተጠይቋል። ዳይሬክሽን በሀገር ደረጃ ተቀምጦ የነበረው እንግዲህ ሁሉም የከተማ አስተዳደር ባላቸው ኢንፍራስትራክቸር ተጠቅመው ዜጎችን የከተማ ነዋሪዎችን የሚመጥን አገልግሎት መስጠት አለባቸው ተብሎ የተቀመጠ አቅጣጫ ያለ ስለሆነ ይህ አቅጣጫ ለሁሉም ከተማ አስተዳደር የሚሰራ ስለሆነ እንደ ከተማና መሰረተ ልማት ሚኒስቴር በከተሞች ለሚሰጡ አገልግሎቶች የተለያዩ ድጋፍን በማድረግ የእኛ ቁጥር አንድ ስራ ስለሆነ አገልግሎት ላይ ሁላችንም ቀሪ ከተሞችም ሌሎች የኢትዮጵያ ከተሞችም በተመሳሳይ መንገድ መቀጠል እንችል አደራም እያልኩኝ ነው። በርካታ ተቋማት የሚሰጧቸው አገልግሎቶችን በአንድ ማዕከል ያሰባሰበው መሶብ ዜጎች ፈጣን አገልግሎት የሚያገኙበት ነው።